ቲዩብ ምርጫዬ ነው። ሰላም ጤና ይስጥልን፣ ውድ የአሜን ዩቲዩብ ተከታታዮቻችን፣ እንዴት እንዴት አመሻችሁ? ደህና አመሻችሁ? እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እንዴት እንዴት ናችሁ? ደህና ናችሁ? ይኛ ጋር ሁሉ ሰላም ነው፣ ሁሉ መልካም ቤተሰብ እንግዲህ፣ ላይክ፣ ሼር፣ ኮመንት፣ ሳብስክራይብ ማድረጋችሁ አይለያችሁ እላለሁ። ቴንክ ዩ ሶማች እስካሁን ድረስ እንግዲህ ሳብስክራይብ ላይክ በማድረግ እዚህ ያደረሳችሁን ከልብ እናመሰግናለን ውድ ቤተሰቦቻችን ሁላችሁንም። ኮመንትም፣ ላይክም፣ ሼርም የምታደረጉ ቤተሰቦች በሙሉ ከልብ አመሰግናለሁ። እድሜና ጤናን እየተመኘው ወደ መጣሁበት እቀጥላለሁ ማለት ነው። ውድ ቤተሰቦቻችን ያው እንደተለመደ እኔ በሴቶች እና በልጆች አንዳንድ ነገሮችን ያው ባየው ነገር ላይ እንደዚሁም ጥናት በማድረግበት ነገር ላይ ነው የምናገረውና ስለ አረብ ሀገር ሴቶች ነው እንግዲህ ዛሬ መናገር የፈለጉትኝ ስለ አረብ ሀገር ሴቶች፣ በአንዳንድ ቦታ ላይ በስራ በጉርብትና በማህበራዊ ኑሮ በምናየው ነገር ላይ የሚናገሩት ንግግር የአረብ ሀገር ሴት ትንሽ ጥሩ ስሜት እንዲሰማን የማያደርጉ ብዙ ሰዎች አሉና ትንሽ የሆነ የለም እኛ ጥሩ አመለካከት እንደሌለን ጥሩ አስተሳሰብ እንዳሌለን እንዲሁም እንደ እብድ የምንታይበት ቦታ ላይ አለና፣ እሱ ቦታ ላይ እኔ ብዙ ጊዜ ግርም የሚለኝ እብድ ማን ነው? በሰው ሀገር ሰርቶ ገንዘብ አውጥቶ ለሀገሩም ለህዝቡም ለቤተሰቡም እየጠቀመ ሰው ነው እብድ፣ ኦር ደግሞ በሰው ሀገር የትም ሳይሄድ ሀገሩ ላይ ቁጭ ብሎ የሰው ገንዘብ እያለበ እየሰረቀ ልበላችሁ ወይስ ምን ልበላችሁ የሚበላው ነው ሌባ፣ ወይስ ደግሞ ሰርቶ ደግሞ ለፍቶ ያመጣ ሰው ነው ሌባ የሚባለው? ና ቤተሰብ ደግሞ ታየው አገር ውስጥ ቁጭ ብሎ እያለበ የሚበላው ነው የሰው ገንዘብ ሰርቆ የሚበላው ነው የሚባለው፣ ኦር ደግሞ ሰርቶ ለፍቶ ደግሞ የገንዘቡን ያመጣ ሰው ነው የሚባለው? ለቃለች ይ የአረብ ሀገር ሴት አፈርደች ይብላሉ እንደዚህ የሚል ሰው ግን ጤነኛ ሰው አይደለም። ጌታ አእምሮ አለቋል። እንደዚህ አይነት እንደዚህ እንደዚህ በጣም ብቻኔ እግዚአብሔር ልቦና ይስጣቸው እንደዚህ ብላችሁ የምትሉ ሰዎች ማለት ነው እና በመጀመሪያ ጊዜ እግዚአብሔር ልቦና ይስጣቸው። በሁለተኛ ነገር ደግሞ ሲጀመር ያበዳችሁ እዚህ ሀገር ውስጥ ያላችሁ እንጂ ከሀገር ውጭ ያለ ሰው እብደት የለበትም። ሰርቶ ያገኛል የተሻለ ቦታ ይደርሳል። ያው አሁን ደግሞ ይህች ጨረቃ መታ ትንሽ ነገሮችን በሙሉ አመሰቃቀለችና አበረሻሸችው እንጂ ያው የመንግስታችን ጉዳይ ትንሽ አሳሳቢ ነው። ማለት አሁን ያለንበት ሁኔታ የጨረቃ በብዛት የፈረሰው የአረብ ሀገር በውጭ ሀገር ዳግማ ለፍታ ያመጣችው ነው እና ያ ነገር እርግጥ ትንሽ ሊጠሽሸን ይችላል እንጂ ከዛ በዘለለ ግን እኛ ጠሽ አይደለንም። በጣም አእምሯችን ይሰራል። አሁን ደግሞ ያመጣችሁት ፋሽን ወንዱም ሴቱም ባልና ምስት ነን ብላችሁ ወንድዩ አፍቃሪ ነኝ ባይ ነው፣ ሴትየዋ ደግሞ ባሌ ባይ ናት እና የሰውን ገንዘብ የምታልቧ አብሶ በአዲስ አበባ እና በናዝሪት ዙሪያ እንደዚህ አይነት እንትን መጥቷል። እንደዚህ አይነት ሲስተም መጥቷል። ባል ይጀናጀናል፣ ሴት ደግሞ ባሌ ነው ብላ ትመጣለች። ከዛም በኋላ ብዙ ታምር ይፈጠራል። ታምሮቹ ብዙ ናቸው። ይሄ ነው ብለን አንልም እና አንዲት ሴት ከዚህም በፊት ባልና ምስት ሆነው አንድት ሴት በጣም ሲበዛ በጣም ሲበዛ አፍቃሪ ሆኖ ቀረባት ምናምን። እሷ ምንም የምታውቀው ነገር እየለም እና አሜን ኪዩብ ምርጫዬ ነው። አፍቃሪ መስሎ ይቀርባል። ሴት ታውቃለች፣ ባልና ምስት ያውቃሉ። እሷ ምንም የምታውቀው ነገር የለም እና ለሶስት ቀን ወር ለሁለት ቀን ተሷ ጋር ጊዜ እንዲያሳልፍ ፈቀደችለት። እንግዲህ ጎረቤት የሚያወራ እየሰማሁት ነው። የዛሬ አምስት ዓመት ምናምን አካባቢ ይመስለኛል፣ አይቲንክ ባለሳሳት፣ አዲስ አበባ ቃሊቲ አካባቢ እና እግዚአብሔርን አንዳንድ ሴቶች ግን ምን እርጉም ሴቶች እንደሆናችሁ አላቅምኝ። ነገ በኔ ብለሽ የማታስቢያ እንጂ ጀዝባ በዛው ሄዶ በቀረ ኖሮ በቃ እንደዚህ አይነት አስተሳሰብ ያላችሁ ሰዎች ግን አእምሯችሁ ግን በምን አይነት መንገድ እንደሚሰራ አላቅምኝ። እዛ ተሷ ጋር እሷ ለፍታ ያመጣችሁን ገንዘብ ይዘህ ግና፣ ከዛም በኋላ ስጋን ሸጠህ ና ወደ እኔ እኮ ነው ያልሽው አይደለም? ይሄንን ተግዚአብሔርም ከምንስ ምን ታገኛለሽ እና እንደዚህ ታረግና፣ ባልየው ከአየር መንገድ ይቀበላል። ባልተ ብየው ያኛው ለዛችኛው ደግሞ ፍቅረኛ ማለት ነው። ከዛም በኋላ አየር መንገድ አንዳንድ ሴቶችም ግን ዮሐንስን በሽተኛ ናቸው ይመስለኛል። በአንድ ቀን በሶስት ቀን በአራት ቀን ውስጥ ስለተገናኛቸው ብቻ ሁለ ነገራቸውን አሳልፋችሁ የምትሰጡ ሰዎች አላችሁ እና እችም ሴት ምን አደረገች? ቀጥታ ለሱ ያላትን ለሱ ይዛ የመጣችውን ሁሉን ነገር ይዛ ገንዘቧን ይዛ ቀጥታ ማረፊያ ቦታ ተያይዞ ይገዳሉ ማለት ነው። እንግዲህ ከዚህም በፊት አይኑን አታውቅም፣ ምኑን አታውቅም፣ ምኑን አታውቅም። እኔ ቤተሰብ መጀመሪያ ሸኝቶኝ ቤተሰቤ የላከኝን ለምንድን የማነው ወንድ ነው መቶ እኔን አየር መንገድ የሚቀበልኝ? ሲጀመር ቤተሰቤ የራሱ ባይልከኝ ብቻዬን ምሄድ ራሱ ብቻዬን ነው ተመልሼ ወደ ሀገር የመመጣው እንጂ ወደ ቤቴ የምመጣው እንጂ አንዲት ወንድ እኔ ሊቀበልኝ አይችልም። ሲጀመርም ወንድ ስላችሁ የቤተሰብ ወንድ አይደለም ያልኩት፣ በሌላ መንገድ ይህ ፍቅረኛ ምናምን የሚባለው ነገር ሊሆን አይችልም። መቼም ላደረገውም አልችልም፣ እናንተም አታድር እና ሲስተሙን ካወቀ ካገኛት በኋላ ምን ቢያደርጋት ጥሩ ነው? ይህ አሉ አሉ ሳይሆን እውነተኛ ነገር ነው የምናግራቸው። ሪል የሆነውን ነገር ነው እየነገርኳቸው ያለት። የአረብ ሀገር ሴቶች፣ የኔ እንቁ፣ የኔ ውቦች፣ በርቱ እና እንድትማሩበት ነው። በነገራችን ላይ በትንሽ ቢሆን እንግዲህ እንድትማሩበት ተስፋ አደርጋለሁ ነው እቺ ሴት ምን አደረጋት? ይሄ ሰው ይዟት ሄደ። በቃ እንደነገርኳቸው ሶስት ቀን ሁለት ቀን እረፍት ከወሰዱ በኋላ ልክ በተኛችበት ቦርሳዋን ይዛ የመጣችውን ንብረት ሁሉን ነገር አንዲት ነገር ሳይቀር በተኛችበት፣ ኢቨን መቀየረ ልብስ እንኳን ሳይቀር ይዞ ጠፋ። እቺ ልጅ ምን ሆነች? ጨለለች። እንዴት እንደዚህ ያደርገኛል? አታቀው። ሲጀመር አይታወቁ። ምን ቤት ነኝ እና ነው ንብረቴን ይዤ ገንዘቤን ይዤ ለአንድ ቀን ለሁለት ቀን ሲጀመርም ማረፊያ የሚወስደኝ ነገር ምንድን ነው? በቃ ከወሰዳት ቤቱ ይወሰዳት፣ እውነት ለትዳር ከሆነ ይፈለጋትም። ደግሞ እሱም ራሱ እንዴት እንዴት ሆኖ ይሆናል። መሆን የማይችለውን ነገር እኮ ነው አሁን ይሆናል ብለን ያሰብነውና። እና ውድ ቤተሰቦች እንደዚህ እንደዚህ አይነት ነገር ሲመጣ ራሳችሁን ጠብቁ ፕሊዝ። እንደዚህ ሌባ በዝቷል ኢትዮጵያ ምድር ላይ። እና እግዚአብሔር ጋር ራሳችን መጠበቃችሁ አይከፋም። እና ከጥሩ ሰው ይልቅ መጥፎ ሰው በስቷል። እና ተግዚአብሔር ጋር ራሳችሁን ጠብቃችሁ የተሻለ ቦታ ለመገኘት ለተሻለ ነገር ለመሆን ራሳችሁን እንቁ አድርጉ እንጂ እውነት ኢትዮጵያ ምድር ላይ ከፍቷል ና መቀኛ የበዛበት ለገንዘብ ብቻ የሚኖርበት ጊዜ ላይ ደርሰናል። እና እባካቸው ራሳቸውን ጠብቁ። እና ራሳቸውን መጠበቅ አይከፋም። ተው ቤተሰብ፣ ራስን በመጠበቅ እንተባበር። ሰላማቹ ይብዛልኝ፣ እድሜና ጤናን ይስጥልኝ። ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ማድረጋችሁ ናት። አሜን ቲዩብ ምርጫዬ ነው።